እዚህ ምስሉ ላይ የምትመለከቷቸው ታዳጊ ልጆች ማለት ነው፣ አንዷ የ13 አመት ላይ ስትሆን አንዷ ደግሞ የ14 አመት ላይ ናት ማለት ነው። እንግዲህ እኒህ ልጆች በዚህ እድሜያቸው ፓስፖርት ተሰጥቷቸዋል። ቀጣይ ጉዟቸው ደግሞ ወደ አረብ ሀገር ወደ ስደት ነው ማለት ነው። የምር በጣም ያሳዝናል። እኒህ ልጆች አሁን ላይ የመማሪያቸው ጊዜ ሰአት እንጂ ፓስፖርት ተሰጥቷቸው ወደ አረብ ሀገር የመምጫቸው አልነበረም። እንኳን ፓስፖርትና መታወቂያ ለራሱ የትምህርት ቤት ካልሆነ በስተቀር የቀበሌ መታወቂያ እኔ እንጃ የሚሰጣቸው አይመስለኝም ሳ ምክንያቱም እኔ በፊት እናቴ መታወቂያ ልታወጣልኝ ስትጠይቅ አስራ ስምንት አመት ካልሞላት አይቻልም ተብላ ተከልክላለች እና ይሄ ነገር እንዴት በዚህ በእድሜ በዚህ ፓስፖርት ሊሰጣቸው ይችላል ለምንድን ድን ጌምርን ያላቅም ብቻ ግን ማለት ነው የሆነ ያለው ነገር ግራ ያጋባል ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ ውድ ቻናሊ ተመልካቾች ቤተሰቦች እንዴት ናችሁ ዳናናችሁ ወይ እኔ ዳናኔ አልহামዱሊላህ እናንተም በእያላችሁበት ሰላም ፍቅር፣ ጤና አብዝቼ ተመኘሁላችሁ። ሰላማችሁ በዝዝት ተረፍረፍ ይበል። ከክፉ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችሁ ኢትዮጵያንም አላህ ሰላም እያደርግልን እያልኩኝ ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ መጣሁት በእነዚህ ሁለት ታዳጊ ልጆች ዙሪያ ነው ማለት ነው። እንግዲህ አሁን ላይ ሀገራችን እየሆነ ያለው ነገር በጣም ያሳዝናል። ከሕፃን እስከ አዋቂ ነው እንግዲህ ወደ ስደት እየመጣ የሚገኘው ማለት ነው። እነዚህ ታዳጊ ልጆች በዚህ እድሜያቸው ትምህርታቸውን የሚማሩበት ጊዜ እንጂ ወደ ሰው ሀገር ወደ ስደት የሚሰደዱበት እድሜ ላይ አይደሉም ያሉት ማለት ነው። ግን ምን እየተካሄደ እንደሆነ አላውቅም። ወላጅ ለራሱ እንዴት በዚህ እድሜ እድሜያቸው ልጆቻቸውን ፓስፖርት እንዲሰጣቸውና ወደ አረብ ሀገር እንዲመጡ እንዴት እንደሚፈልጉ አላቅም። እውነቴ ነው። የሆነ ችግር ሲገጥም ግን እናትም ሆነ አባት ሚዲያ ላይ መጥተው እባካቹ ልጄ እንደዚህ ሆናብኛለች፣ ልጄ ጠፍታብኛለች፣ አፋልጉኝ ምናምን ይላሉ ማለት ነው። እነዚህ ልጆች አሁን አረብ ሀገር መጥተው ሊሰሩ ነው ወይስ ምን ሊያደርጉ ነው? ስ በዚህ እድሜያቸው የምሬን ነው። ቢያንስ እንኳ ምን አለበት ትንሽ ጠንከር ቢሉ ማለት ነው እንደው 18 ቤት ቢገቡ፣ ከ18 አመት በላይ ቢሆናቸው ምን ችግር አለው? በዚህ እድሜያቸው እነሱ በሰው ሀገር ላይ እንግዲህ መተው፣ እኔ የምር በጣም ከባድ ነው። ብቻ ግን ማለት ነው እያየንና እየሰማን ያለነው ነገር በጣም ደስ የሚል ነገር አይደለም። ልጆች በዚህን ሰዓት ተጫውተው ተምረው አገራቸው ላይ መኖር ሲችሉ፣ እንደገና በዚህ እድሜያቸው ወደ ስደት ቤተሰብን ቢሆን ለራሱ እኔ ምን አይነት አይምሮ እንዳላቸው አላቅም። እንደ ማለት አስቡት እስኪ ገና ገና እኔ የሚመስለኝ ማለት ነው ወላ የእኛ ሰው ማለት ነው የኢትዮጵያ ሰው በቃ አረብ ሀገር ሲባል በቃ ጥሩ ነገር አለ አይደለ? ዝም ብሎ ያለምንም ልፋት ያለምንም ድካም ገንዘብ የሚመጣ ገንዘብ የሚታፈስ ነገር ምናምን ይመስላችኋል። የሰው ልጅ ብዙ ፈተና አይቶ ብዙ መከራ ስቃይ አይቶ ብዙ ውጣ ውረዶችን አይቶ ነው እርጥቡም ደረቁም ነዶበት ትንሹም ትልቁም ጮሆበት ተገልምጦ መከራውን አይቶ ነው ያ ገንዘብ የሚመጣው ማለት ነው። አንድ ሰው ከሰፈራቸው ወደ አረብ ሀገር ሄዶ የሆነ የተሻለ ለውጥ ሲያመጣ ህይወቱ ሲቀየር ሲያዩ፣ ሁሉም ሰው እንደዛ ይመስላቸዋል። ኧረ የከሌ ልጅ እኮ ሄዳ ራሷንም ቀይራ ቤተሰቦቿንም ቀየረች፣ ምናምን ይሉና እንግዲህ ልጆቻቸውን ወደ አረብ ሀገር ለመላክ ይነሳሉ ማለት ነው። እንግዲህ እነዚህ አንድ ፍሬ ልጆች ገና ሩጦ ያልጠገቡ፣ ገና በመማሪያቸው ሰዓት ወደ አረብ ሀገር እንግዲህ ወደ ስደት ማለት ነው። እንግዲህ እያየን ነው። እዚህም መጥተው ለራሱ እኮ አይምሯቸውን እየሳቱ ልብሳቸውን እያወለቁ እያበዱ ጎዳና ላይ እንትን እያሉ ስንቱን ነው እያየን ያለ ነው ማለት ነው። መተው እንኳ ለራሱ እኮ ጤናቸውን ጠብቀው እንትን አይሉም። የተለያየ ችግር እየገጠማቸው ነው እንግዲህ እያየን እየሰማን ያለ ነው ማለት ነው። አሁን እነዚህ አንድ ፍሬ ልጆች ትምህርታቸውን በመማሪያቸው አረብ ሀገር መጥተው ምንድን ነው የሚሆኑት? ምንድን ነው የሚሰሩት? የምር አይከብድም። እኔ እኮ ወላጆች እንዴት አስቻላችሁ ልጆቻችሁን እንደዚህ ፓስፖርት አስወጥታችሁ እንደዚህ ወደ አረብ ሀገር የምትልኩ ማለት ነው። እንዴት አስቻላችሁ ግን የምር ትንሽ እንደው አይከብዳችሁም? ልጆቻችሁ አያሳዝኗችሁም? ገና የአስራ ሶስት አመት ልጅ አስራ አራት አመት ልጅ ከጉያችሁ ነጥላችሁ ወደ አረብ ሀገር ስትልኩ የምር ነው እንዴ? ለምን በአፍንጫችሁ ጣ እነሱ ሰርተው የላኩላችሁን እንዴ እናንተ የበላችሁትን በልተው እናንተ የጠጣችሁትን ጠጥተው ጥሬ ቆርጥመው ለምን አይሆንም? እውነቴ ነው እንዴ? ቢያንስ ለአቅማዳም እንኳ እስከሚደርሱ አስራ ስምንት አመት እስከሚሞላቸው እንኳ ቢያንስ ለራሱ ምና አለበት እድሉን ብሰጧቸው። መቼ ን ጊዜ ወይ መሬት ተሽጡ በሬ ተሽጡ ይሆናል እንግዲህ ልጆቻቸውን እንደዚህ ፓስፖርት አስወጥተው ወደ አረብ ሀገር የሚልኳቸው ማለት ነው። በአብዛኛዎቹ መሬት ሽጠው በሬ ሽጠው ይልኳቸዋል። እዚህ ከመጡ በኋላ ደግሞ እንግዲህ ያው እየደረሰባቸው ያለውን በተለይ አሁን ሰዓት ላይ የሚመጡ እየመጡ ያሉ ልጆች እየደረሰባቸው ያለውን ነገር እያየን ነው፣ እየሰማን ነው። የምር በጣም የሚያሳዝኑ ስንት ነገር እየሆኑ ነው እያየን ያለ ነው ማለት ነው እና የምር በጣም ከባድ ነው። እኔ እነዚህ ልጆች በጣም ነው በእነዚህ ልጆች በጣም ነው ያዘንኩት፣ በጣም ነው ልብ የተሰበረው ማለት ነው የምር። እኔ ወላጆች እንዴት እንዳስቻላቸው እንዴት ልጆቻቸውን በዚህ እድሜ ፓስፖርት አስወጥተው እንደዚህ ሊልኳቸው እንደደረሱ እኔ የምር በጣም ነው የገረመ የብቻ ግን ማለት ነው የምር መሆን የሌለበት ነገር ነው እየሆነ ያለው ማለት ነው። እኔ በጣም የገረመኝ ነገር ደግሞ ማለት ነው ይሄ ፓስፖርት የሚሰጠው ኤጀንሲ ነው አይደለ? የሚባለው እነሱ ማለት ነው ለምንድን ነው ለእነዚህ ህፃን ልጆች ፓስፖርት እንዲሰጣቸው የሚያደርጉት ማለት ነው። ለምን አይከለክሉም? ገና ህፃን ናቸው። አስራ ስምንት አመት ብለው ለምንድን ነው የማይከለክሏቸው? ከወላጆቻቸው ደግሞ እነዚህኞቹ ለራሱ በጣም የሚገርሙ ማለት ነው። በቃ ለገንዘብ ብቻ ሆነ። በቃ የሰው ልጅ አያሳዝናችሁም? የሰው ልጅ አያሳስባችሁም? የምሬን ነው። ትንሹም ትልቁም እየወጣ በሰው ሀገር እንዲቀር ነው የምትፈልጉት? አሁን እነዚህ ልጆች እንኳ ቢያንስ እንኳ ምን አለበት ጠንከር ቢሉ ማለት ነው። መቼም ቤተሰብ አንድ ሰው እዛ ጋር ተቀይሮ ተለውጦ ካዩ በቃ ከሌ የአረብ አገር ሄዳ እንደዚህ ሆናለች እና እኛም እንደዚህ ይለፍልን፣ እሷም ይለፍላት ብለው ነው የሚያስቡት አንዳንድ ቤተሰብ ማለት ነው። እኔ ምን አይነት አይምሮ እንዳላቸው አላቅም። የምር ምንም የማያውቁ ህፃን ልጆች ወደ አረብ ሀገር ይሰዳሉ። እነዛ ልጆች እዚህ ከመጡ በኋላ ደግሞ የሚደርስባቸውን ነገር እንግዲህ ፈጣሪ ና ያው እኛንን የምናውቀው ማለት ነው ሚዲያ ላይ ስንት እየሆኑ ስንት ነገር እየደረሰባቸው እያየን እየሰማን ነው ማለት ነው። እና በጣም ያሳዝናል። ውድ ቤተሰቦቼ እኔ በጣም ነው ያዘንኩት በእነዚህ ሁለት ልጆች ማለት ነው። አላህ ስደትን በቃ ይበለን። አላህ ያልታሰበውን ሪዝቅ በሀገራችን ላይ ይስጠን ለሁላችንም ማለት ነው። እናላችኋለሁ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡኑ ሃሳብ አስተታችሁንም ኮሜንት ላይ ያስቀምጡ። አበረታቱኝ ማለት ነው። በቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።